ኪየቭ በተቃውሞ ተንጣለች። ዜሌንስኪ ይውረዱ፣ ሙስና ይብቃ፣ አገዛዙ ወንጀለኛ ነው የሚሉ መፈክሮችም ተደምጠዋል። ሰልፈኞቹ ጥያቄያችን እስኪመለስ ገና ብዙ ሰልፍ እንወጣለን ብለዋል። ይህ እንዳለ ሆኖ የዘሌንስኪ አጋሮች በሰውየው ላይ ተነስተውባቸዋል። የወርቅ መጸዳጃ ላላቸው፣ በቦርሳ ጥሬ ገንዘብ ሞልተው ለሚንቀሳቀሱ ሰዎች ገንዘብ መስጠት ይቅር እያለ ነው አውሮፓ። በምክትል ጠቅላይ ሚኒስትር ደረጃ ያሉ የአውሮፓ ሰዎች ይህንን በአደባባይ እየተናገሩበት ይገኛሉ። የዜሌንስኪ መንግሥት ቅሌትም ከቁጥጥር ውጭ ሆኗል። የአሜሪካ ደህንነት ሰዎች ደግሞ አውሮፓ ሩሲያን የሚገጥምበት አቅም የለውም ሲሉ የገመገሙት የደህንነት ግምገማ መነጋገሪያ ሆኗል። በተመሳሳይ በሩሲያ እሳት እየተለበለቡ ያሉት የዩክሬን ወታደሮች ከሩሲያ ምት ለመሸሽ ከህዝብ ጀርባ መደበቃቸውም ተሰምቷል። ትምህርት ቤቱ፣ የስፖርት ማዘውተሪያው አልቀራቸውም ነው የተባለው። በሌላ በኩል የአሜሪካው ፕሬዚደንት ዶናልድ ትራምፕ የሐማስን ባለስልጣናት ማነጋገር ይፈልጋሉ መባሉ ግርምትን ወልዷል። በአደባባይ የሚያወግዙትን ቡድን በጓዳ የሚያናገሩት የትራምፕ ሰዎች ጉዳይም ትኩረትን ስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የፈጣን እንዲሁም የጥልቅ ዘገባዎች ቤተሰቡን ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኪየቭ ጸረ ዘለንስኪ በሆነው ተቃውሞ ተንጣለች። 100 ሚሊዮን ዶላር አካባቢ ተመዝብሯል መባሉ የዘለንስኪ የቅርብ ሰዎች በሙስና ውስጥ ከፍተኛ ድርሻ ነበራቸው ተብሎ ሪፖርት መደረጉ ያስቆጣቸው ዜጎች ናቸው ኪየቭን በተቃውሞ የናጧት። የሀገሪቱ የጸረ ሙስና ቢሮ ያወጣው ሪፖርት እንዲሁም ይህንን ተከትሎ የወሰዳቸው እርምጃዎች የዜለንስኪው መንግስት ምን ያህል በሙስና እንደተጨማለቀ አመላካች ነው እንዲባል አድርጎ ቆይቷል። አሁን ደግሞ ዩክሬናውያን ሰብሰብ ብለው በኪየቭ ተቃውሟቸውን አሰምተዋል። ምንም እንኳን ቁጥራቸው በመቶዎች የሚቆጠሩ ቢሆንም መልእክቱ ቀላል እንዳልሆነ በርካቶች እየተናገሩ ይገኛሉ። ዜሌንስኪ ላይ ተቃውሟቸውን ያሰሙት እነዚህ ሰልፈኞች ፍትህ እስኪገኝ ድረስ ተቃውሟቸውን በየሳምንቱ እንደሚቀጥሉትም አሳውቀዋል። በተለይ ቲሙር ሚንዲች የተባሉት የዜሌንስኪ የቅርብ ሰው በሀገሪቱ ብሔራዊ የጸረ ሙስና ቢሮ ፍተሻ ሲደረግባቸው ሀገር ውስጥ አለመገኘታቸውና ከሀገር ቀደም ብለው መውጣታቸው ብዙዎች እንዲቆጡ ምክንያት ሆኗል። ቲሙር ሚንዲች ወደ ዩክሬን መጥተው መደበኛውን የክስ ሂደት እንዲከታተሉም የዜሌንስኪ መንግስት ጫና ማድረግ አለበት ብለዋል ሰልፈኞቹ። ነገር ግን ራሳቸው ዜሌንስኪም ከሰልፈኞቹ ቁጣ አላመለጡም። ዜሌንስኪ ወንጀለኛ ነው ፕሬዝዳንቱ ይልቀቁ፣ ሙስና ይቁም የሚሉ መፈክሮችን ይዘው ነው ሰልፈኞቹ የተንቀሳቀሱት። የሀገሪቱ ብሔራዊ የጸረ ሙስና ቢሮ በተለይ ኢነርጂ አቶም በተባለው የኃይል ኩባንያ ላይ የሚሰሩ የሙስና ወንጀሎችን ይፋ አድርጎ ነበር። ኮንትራቶች በሚሰጡበት ሰዓት ባለሀብቶች ከገቢያቸው ከ10 እስከ 15 በመቶ እንዲያካፍሉ በባለሥልጣናት ይደረጋል ነው የተባለው። ለዚህ ደግሞ ቲሙር ሚንዲች ወሳኙን ድርሻ እንደሚወጡ ተገልጿል። የዜሌንስኪ የኪስ ቦርሳ እየተባሉ የሚጠሩትና ለዜሌንስኪ ባላቸው ቅርበት ብዙዎች የሚያውቋቸው የዜሌንስኪ ልደት በእርሳቸው ቤት እስከ መከበር የደረሰው እኒህ ሰው በሙስና መጠርጠራቸው ብቻ ሳይሆን በቁጥጥር ስር እንዳይውሉ ከሀገር ቀደም ብለው መውጣታቸው ብዙ ዩክሬናውያንን አስቆጥቷል። መቶ ሚሊዮንና ከዚያ በላይ ዶላሮችን አጋብሰዋል የተባሉት እነዚህ ባለስልጣናት ኪየቭንና ሕዝቦቿን አስቆጥተው ከርመዋል። የፍትህና የኢነርጂ ሚኒስትሩ ስልጣን የለቀቁበት አውሮፓ፣ ኔቶ ጭምር የተነጋገረበት የሀገሪቱ የሙስና ቅሌት ደረጃው ከፍ ማለቱ ብዙዎችን አስጨንቋል። ሰልፉን ካስተባበሩት አክቲቪስቶች መካከል ማሪያ ባራባሽ እንደተናገረችው የዜሌንስኪ ሰዎች ስልጣን እስኪለቁ ድረስ ተቃውሞ ተጠናክሮ ይቀጥላል። የዘሌንስኪ ቤተ መንግሥት ጽሕፈት ቤት ኃላፊ የሆኑትና ለፕሬዚዳንቱ ቅርበት እንዳላቸው የሚነገርላቸው አንድሪ ያርማክም በዚህ ጉዳይ ላይ ተጠያቂ ናቸውና ከሥልጣን መውረድ አለባቸው ተብለዋል። እንዲሁም ከሀገር የወጡትና ፍትህን ለማምለጥ እግራቸውን ያወጡት ቲሙር ሚንዲች ወደ ሀገራቸው ተመልሰው የፍትሕ ሥርዓቱ አካል ሆነው ጉዳያቸውን በፍርድ ቤት እንዲከታተሉ ዩክሬን ማድረግ አለባት ብለዋል ሰልፈኞቹ። ዜሌንስኪ በበኩላቸው እኔ ሙስና ላይ የሚወሰደውን እርምጃ እደግፋለሁ በማለት ከቲሙር ሚንዲች ጋር ደግሞ የተለየ ቅርበት እንደሌላቸው በመናገር ራሳቸውን ለመከላከል ወይም ከደሙ ንጹሕ ለመሆን ሞክረዋል። ሌሎቹ የዜሌንስኪ ባለስልጣናት ግን የሀገሪቱ ብሔራዊ የጸረ ሙስና ቢሮ እየወሰደ ያለው እርምጃ በሩሲያ የተቃኘ ነው፣ የሩሲያ ተጽዕኖ አለበት እያሉ ይገኛሉ። ሚሃይል ፖዶሊያክ የተባሉት የዜሌንስኪ የቅርብ ሰው ይህንን የሩሲያ ተጽዕኖ ያሉትን እርምጃ ኮንነዋል። ይህ እንደተጠበቀ ሆኖ ምዕራባውያን ለዩክሬን የሚሰጡትን ገንዘብ በተመለከተ ቆም ብለው ሊያስቡ ይገባል ላሉ የጣሊያኑ ምክትል ጠቅላይ ሚኒስትር የጣሊያኑ ምክትል ጠቅላይ ሚኒስትር ማቴዎ ሳልቪኒ አውሮፓ የሞትን መንገድ መርጧል ብለዋል። ምዕራቡ ዓለም እንዲሁ በዘፈቀደ ለዩክሬን የሚሰጠው ገንዘብ በሙስና የሚበላና በተለያዩ ምክንያቶች ችግር የሚፈጥር ነው። አውሮፓ ዩክሬን ጦርነቱን ታሸንፍልኛለች እያለ በቀቢፀ ተስፋ የሚሰጠው ገንዘብ ዩክሬንንም የሚያስፈጅ እንዲሁም ሕይወትን የሚያጠፋ በመሆኑ አውሮፓ የሞት መንገድ መርጧል ብለዋል። 100 ሚሊዮን ዶላር አካባቢ የሚያወጣ የሙስና ቅሌት በቅርቡ ይፋ መደረጉን ተከትሎ ማቴዎ ሳልቪኒ ቁጣቸውን ገልጸዋል። የበለጠ ያስቆጣቸው ተግባር ደግሞ የዩክሬን ሙስና ብቻ ሳይሆን የጣሊያን መንግሥት ለ12ተኛ ጊዜ ለዩክሬን ወታደራዊ ድጋፍ እንዲደረግ መፍቀዱ ነው። ከወታደራዊ ድጋፉ በተጨማሪ ጀነሬተሮችን ለዩክሬን እንሰጣለን ያለችው ሮም በምክትል ጠቅላይ ሚኒስትሯ ጭምር ያልተወደደላትን እርምጃ ወስዳለች። ማቴዎ ሳልቪኒ እንዲህ አሉ። ነገርየው ደም ማፍሰስ ነው። ምንም የሚመጣ የተለየ ነገር የለም። የምዕራባውያን ግብር ከፋዮች ገንዘብ በዘፈቀደ መሄድ የለበትም። እኔ የጣሊያን መንግሥት ሠራተኞችና ጡረተኞችን ገንዘብ በሙስና ቅሌት ውስጥ ላለው የዩክሬን መንግሥት እንስጥ በሚለው ጉዳይ ላይ አልስማማም። ይልቁኑ ገንዘቡ ለራሳችን ዜጎች የበለጠ ያስፈልጋቸዋል ብለዋል። ሞስኮና ኪየቭ ወደ ጠረጴዛው መጥተው ድርድር ማድረግ አለባቸው የጦር መሳሪያው ድምፅ መዘጋት አለበት ያሉት ማቴዎ ሳልቪኒ ውጊያው ከማንም በላይ ኪየቭን ይጎዳታል ጦርነቱ አሁኑኑ መቆም አለበት ብለዋል ሩሲያን በወታደራዊ መንገድ አሸንፋ ግዛቶቿን ትቀበላለች የሚለው የኔቶ ቀቢፀ ተስፋን ማውገዘዋል ምክትል ጠቅላይ ሚኒስትሩ ይህ የሞት መንገድ ነው መብቃት አለበትም ብለዋል ሰውየው ከዚህ ቀደምም በአውሮፓ ሕብረት ላይ ጠንከር ያሉ አስተያየቶችን በመስጠት ይታወቃሉ። ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የገቡበትን ውዝግብ ማስታወሱ ይቻላል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ዩክሬን ጦር ሰራዊታችንን ማዝመት ካለብን እናዘምታለን ወይም ብናዘምትስ ብለው በጠየቁበት ሰዓት ነበር ማቴዎ ሳልቪኒ በቁጣ ተሞልተው ማክሮንን የወረዱባቸው። ማክሮን መሄድ ከፈለገ ብቻውን መሄድ ይችላል፣ እርግጠኛ ነኝ አንድም ፈረንሳዊ አይከተለውም በማለት በሮምና በፓሪስ መሃል ከፍተኛ ዲፕሎማሲያዊ ፍጥጫ ያስከተለ ንግግር ተናግረው ነበር። እዛው አውሮፓና ኔቶ ውስጥ ስንቆይ የሃንጋሪውን ጠቅላይ ሚኒስትር ቪክቶር ኦርባንን እናገኛቸዋለን። የዩክሬኑ ግጭት በቅርቡ ሊያቆም ይችላል የሚል ተስፋ እንዳላቸው የተናገሩት ቪክቶር ኦርባን የዜሌንስኪ መንግስት፣ የሙስና ቅሌት እንዳሳሰባቸው አልሸሸጉም። ነገር ግን ሰላም እንዲመጣ የምዕራቡ ዓለም ወጥ የሰላም አቋም ማሳየት አለበት አሉ። ከማቲያስ ዶፍነር ጋር ባደረጉት ቆይታ የምዕራቡ ዓለም ሰላምን ለማምጣት ወጥ አቋም የለውም። አሜሪካና ዶናልድ ትራምፕ ነገርየውን በሰላም ለመቋጨት ፍላጎት ቢኖራቸውም በአውሮፓ በኩል ግን አሁንም ጦርነቱን በመቀጠል ዩክሬን የተሻለ የድርድር አቋም ላይ እንድትገኝ ይፈልጋል ብለዋል። ይህ ደግሞ ሰላምን ስለማያመጣ ጦርነቱን ለማስቆም ችግር ይሆናል ብለዋል። አውሮፓ ያለምንም ማገናዘብ ኪየቭን እየደገፈ ነው የሚሉት ቪክቶር ኦርባን ዩክሬን ደግሞ ሩሲያን የምታሸንፍበት ምንም አይነት ዕድል የለም ብለዋል። ከዚህ ቀደምም በዋይት ሀውስ ከዶናልድ ትራምፕ ጋር ባወሩበት ጊዜ ምናልባት ተአምር ካልሆነ በስተቀር ዩክሬን ሩሲያን አታሸንፍም ማለታቸው የሚታወስ ነው። ይልቁኑ አውሮፓ ለራሷ የሚያስፈልጋትን ገንዘብ ለዩክሬን እየሰጠች ሊያውም የሙስና ቅሌት ውስጥ ለሚገኝ መንግስት እያስረከበች ጥፋትን ከማባባስ በስተቀር የምታገኘው ውጤት የለም ብለዋል። የሃንጋሪው ጠቅላይ ሚኒስትር ሩሲያና ዩክሬን በኢስታንቡል ለሶስት ጊዜ ያህል ንግግር ቢያደርጉም እስረኛ ወይም ምርኮኛ ከመለዋወጥ ያለፈ ውጤት አላመጡም። ሩሲያ በዝርዝር ያስቀመጠቻቸውን ነጥቦች ኪየቭ ትቀበል ዘንድ ለኪየቭም ለዋሽንግተንም ጥሪ ብታቀርብም እስካሁን እየሰማት የለም። የዩክሬን መንግስትም ጦርነቱን በማራዘም በወታደራዊ አገዛዝ ሀገሪቱን መምራት የመረጠ ይመስላል ተብሎ እየተተቸ ይገኛል። ከዚሁ ከሩሲያና ዩክሬን ጦርነት ሳንወጣ በሩሲያ ጦር እሳት እየተለበለቡ የሚገኙት የዩክሬን ወታደሮች በሲቪሎች አካባቢ እየተደበቁ ነው ሲል አንድ ምርኮኛ የዩክሬን ወታደር ተናግሯል። አንቶን ቸርናቭስኪ ይባላል። ከስፑትኒክ ጋር በነበረው ቆይታ ነው ይህንን ያረጋግጠው። በሱሚና በካርኮቭ የዩክሬን ወታደሮች በሲቪሎች አካባቢ እየተደበቁ ነው ብለዋል። ትምህርት ቤቶች፣ የስፖርት ማዘውተሪያዎችም እንዲሁም የመኖሪያ አካባቢዎች ለዩክሬን ወታደሮች እንደ ጥሩ መደበቂያ ሆነዋል ብሏል። ነገርየው ከሞራል አንጻር መልካም ባይሆንም ግን እኛም ምርጫ አልነበረንም ብለዋል። ይህ ምርኮኛ አንቶን እንደሚናገረው በአንዳንድ ትምህርት ቤቶችና የሲቪል መሠረተ ልማቶች ላይ ምሽግ እስከ መቆፈርና እስከ መሸሸግ የዩክሬን ወታደሮች ደርሰዋል ብለዋል። ይህ እንደተጠበቀ ሆኖ አውሮፓ ሩሲያን መግጠምና ማሸነፍ የሚያስችል አቅም የላትም አለ የቀድሞ የአሜሪካ የደህንነት ባልደረባ የተለያዩ ትንታኔዎችን በመስጠት የሚታወቀው ስኮት ሪተር። ሩሲያ በአውሮፓ ላይ የተሻለ ወታደራዊም ኢኮኖሚያዊም ብልጫ አላት ብሏል። አንድም ሊጠቀስ የሚችል ጠንካራ ወታደራዊ አቋም ያለው ሀገር በአውሮፓ የለም የሚለው ስኮት ሪተር ሩሲያ ግን በተቃራኒው ጠንካራ ጦር ሰራዊትና ውጊያንም ማስቀጠል የሚችል ትከሻ አላት ብሏል። በዚህም መሰረት አውሮፓ ለሩሲያ እዚህ ግባ የሚባል ስጋት አይደለም ብሏል። ሩሲያ አውሮፓን መቆጣጠር ሳይሆን በአካባቢው ሚዛን የጠበቀ ዓለም አቀፍ ግንኙነት እንዲኖር ነው የምትፈልገው። አውሮፓ ግን ሩሲያን መቆጣጠር ይፈልጋል። ይህ ደግሞ አጋጭቷቸዋል ሲል ስኮት ሪተር ይተነትናል። የአውሮፓ የደህንነት

እናስተካክለው ብላ በተደጋጋሚ ከጦርነቱም በፊት እየጠየቀች የነበረችው እና ጆሮ ዳባ ልበስ የተባለችው ሩሲያ ግን በአንጻራዊ ጥንካሬ ከአውሮፓ ሀገራት የተሻለ አቅም አላት ብሏል ስኮት ሪተር። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ከሐማስ ባለሥልጣናት ጋር መነጋገር እንደሚፈልጉና ፍላጎታቸውንም ወደ እቅድ እንደቀየሩት ኒውዮርክ ታይምስን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። ከሐማሱ ቁልፍ ተደራዳሪ ኃሊል አልሃያ ጋር ንግግር እንደሚኖራቸውም ይጠበቃል። የሚነጋገሩበት ቀን እስካሁን አልተቆረጠም። ምናልባት ንግግሩ ላይደረግ የሚችልበት ሁኔታም አለ ይላል ዘገባው። ይሁንና ስቲቭ ዊትኮፍ የተኩስ አቁም ስምምነቱን መሠረት አድርገው ከሐሊል አልሃያ ጋር መምከር ይፈልጋሉ ተብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ከዚህ ቀደምም ከሐማስ ባለሥልጣናት ጋር መነጋገራቸው ሪፖርት ተደርጓል። እርሳቸውም ከሲቢኤስ 60 ሚኒትስ ጋር በነበራቸው ቃለ ምልልስ ይህንን አረጋግጠዋል። ሐሊል አልሃያን ከዚህ ቀደም አግኝተውታል። አሁንም ያገኙታል ነው የተባለው የኒውዮርክ ታይምስ ዘገባ ሲጽፍ ከእስራኤልም ከአሜሪካን በኩል የሚመጣውን ትችት ሰውየው ጆሮ ዳባ ልበስ ብለውታል። እናም ማነጋገር ስለ ጉዳዩ የበለጠ መረጃ እንዲኖራቸው ፈልገዋል ነው የተባለው። ከዚህ ቀደም ከሐሊል አልሃያ ጋር በነበራቸው ቆይታ ሁለቱም ልጆቻቸውን ስላጡበት ሁኔታ መክረው እንደነበር ዘገባዎች ያስታውሳሉ። ኳታርዶሃ በነበረው የእስራኤል ጥቃት የሃሊላል ሀያ ልጅ ሂማማል ሀያ መገደሉ ይታወሳል። እናም አይዞህ በርታ፣ ስለተፈጠረብህ ነገር አዝናለሁ ብለው ስቲቭ ዊትኮፍ ሃሊላል ሀያን አጽናንተዋል ነው የተባለው። የማጽናኛ ቃላቸውንም ሲሰጡ እርሳቸውም በተመሳሳይ ወንድ ልጃቸውን እንዳጡና ኤንድሪው የተባለው ልጃቸው ከሞተ በኋላ ከባድ ሐዘን ውስጥ ገብተው እንደነበር ይህንን ስሜት እንደሚጋሩ ስቲቭ ዊትኮፍ ተናግረው ነበር። ለሐሊል አል ሐያ አነቃቂ መድኃኒቶችን ከልክ በላይ በመውሰድ ሕይወቱ እንዳለፈ የሚነገርለት አንድሪው ስቲቭ ዊትኮፍ ከሐማሱ ባለሥልጣን ጋር በነበራቸው ሚና እንደ አንድ ርዕሰ ጉዳይ ተደርጎ ነበር። ሁለታችንም መጥፎ አጋጣሚ ተጋርተናል ሁለታችንም ልጆቻችንን ቀብረናል፣ በማለት ከ60 ሚኒትስ ጋር በነበራቸው ቆይታ ዊትኮፍ ተናግረው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው በአደባባይ የሚያወግዘውን ሐማስ በጓዳ ማዋራቱን ቀጥሏል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ሰላም።